የቀብር መጣች። እሷን ስታስጠምቃት የነበረችው ሴት አለ አለች። ማን አልኳት። የወንዱ ልጅ አባት ስትለኝ እንዴ እሱ ቃለ ያውቃል እንዴ ስለሶስትረኝ አዎ። ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት። በጣም ቤስት ፍሬንድ ነው ያውቃል። ነገር አንቺ ነሻ የገደልሻት አለችኝ። ከዛ በኋላ አውርቼው አላውቅም። ሲደውል ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ አያት ያነሳችና ተወን በቃ ሲጀመር እሷ ተናግራለች። አንተ ብዙ ነገር እንዳረካት ኦኬ አትደውልብን ብላለች። ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ገጽ ካወራሁት ቀን ጀምሮ እኔ አይቼውም ማለቅም አውርቼውም ማለቅ። ትናንትና ስሊናን አገኘ አያና ዝም ብለን ቲክቶክ ምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው። ዲፕሎማት እና ሁለት ወንድማማቶች ስትል፣ አቤት እያልኩ እየጠበቅኳት ነበረ። ከዛ ስማቸውን ጠራች ስጠራ ከዛ በኋላ ነው ኦኬ፣ እንደዚህ እንደዚህ ከዛ በውስጥ ጋር ብቻዬ እኔ ምህቴ እንዲት አደርጋለሁ ብዬሽ እያወራሁት አቡ፣ ሰው እኮ ሰው ጠፍቶ መስሎ ሰው አሉ እኮ ግን አይመጡም። ገባሽ? ይፈሩታል በጣም ነገር። አሁን እኮ ኔ ምንሽ ምንድነው አቡ፣ እሱ ንጹህ ነኝ ካለ ገብቶሻል። አሁን ምንትን ነው የሚባል ምንድምንሽ ማስረጃ ምናምን ይልሻል። ገብቶሻል። እዚህ ጋ እንኳን ሲያወራ አቡ ያሳምንሻል። በቃ ፓወር አለው ይሄን ያህል። ክርስቲያን ነኝ አላደል ኢትስ ኦኬ። ክርስቲያን ከሆነ በእምነቱ ይምጣ እንሂድ። ኢትዮጵያ እንሂድ፣ ኢትዮጵያ ነው የምለው እኔ። በቃ ይሄን ብቻ ነው የምናገረው። እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ ቤተ ክርስቲያን ከሆነ የሚካሄደው አቡ ደብረ አብርሃ። ስለዚህ ሄደንሄደንሄድ ነው እያልኩ ያለሁትኝ። በቃ ጨርሰናል፣ ከኤደን ጋር ጨርሰናል። ደጋግመሽ ደጋግመሽ አስረድተሻል፣ በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ። በቃ እሱ ብቻ ነው ምፈልገው ነው። አንቺ ትኬቱን ትችያለሽ ሄዳለው የትኬቶችን ችለሹ ዘንድሮ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ፣ እንዲህ ምልልሽ ነው የምትፈልጊው? ይሁ እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰናል። እሺ፣ ለሌሎቻችሁ ግን አሁን እሱን በህግ ለመጠየቅ እሱ ጋር አሉ ስለምትሏቸው ልጆች ድምፅ ለመሆን ማስረጃ እንፈልጋለን። እኔ ማስረጃ ካነጣችሁልኝ ፎቶ ለጥፍ፣ ቪዲዮ ሰራለሁ ለኢትዮጵያ ኤምባሲ አድርሱልኝም፣ ለህግ እላለሁ። ግን ማስረጃ የለማ። ማስረጃ አምጡ። ያለ ማስረጃ ማንን እንጠይቅ? ለመሀላው ሄዳዳ፣ ታፍኗል። ማይክህ ታፍኗል። የውልክ ይህንን ነጻ አድርገው ኒኒአትሰማም ድምፁ አይሰማም። ማይክህን ክፍት አድርገው። ማይኩ ታፍኗል። ከታቅ እንዲከፍት

አዊ እንዴት ናችሁ? ሳሪ እንዴት ነች? ሰኒዬ ሰላም ነው፣ እግዚአብሔር ይመስገን። አዊ የኔ ቆንጆ ፕሊስ፣ እግዚአብሔር ይመስገን፣ ደህና ነኝ። ይሄ ነገር በእርግጠኝነት አልገባሽም በደንብ ማለት ነው በኛ በቤተ ክርስቲያን ወይም ደግሞ በገዳማት ቦታ ላይ እንደዚህ አይነት ተአምራቶች በሚዘገንን ሁኔታ ታያለሽ ማለት ነው። ሰላም ላይ የሚታየው ነገር እውነተኛ ነገር ነው። ይሄ ልጅ አድርገዋል አላደረገም የሚባለው ነገር አላውቅም። ነገር ግን መንፈስ በመሰረቱ የሚያረግሽ ምንድን ነው፣ እንዳትረጋጊ ያረግሻል። ስሜታዊ እንድትሆኝ ያደረግሻል። ሰዎች ለምን እብድ ብለው እንዲጠሩሽ ያማታል እንድትባይ ቀልቤ ላትም አይምሮ አንስታለች እንድትባይ ነው የሚያደርግሽ፣ መንፈስ በጠቅላላ ማለት ነው። ለምን የደረሰበት ነው የሚያውቀው ገባሽ? እኔ ዛሬ አመት አቡዬ እዛ ሰፈር ጸጉሬ ልሰራ ነው የሚሄደው እንደነገርኩሽ እንደምትነግ ፕሊስ ሚዩት ታደረገዋለ። ሚዩት ያላደረገ ሰው እባካችሁ ሚዩት አድርጉ፣ እና ሁሉም ሚዩት ነው። ሰኒ የሆነ ሰዓት ላይ እራሴን በጣም እታመማለሁ፣ ማለት ማሰብ ያቅተኛል። የሆነ ስራ ልሰራ ስል ትኩረት አጣለሁኝ። ገባሽ አይኔን ይይዘኛል እና ምርመራ ሄድኩኝ። በጣም ብዙ ቦታ አይኔን ተመረመርኩኝ። ጭንቅላቴን ኢቨን ቲዩመር አለብኝ ብዬ ዶክተሩን ራሱ እስከዛ ድረስ ነው ሪስኮስ እጄ የተመረመርኩት ማለት ነው። ምንም እንደሌለብኝ ነው የተነገረኝ። ከዚያ የሆነ ሰዓት ላይ የሆነች ልጅ ና ደውላ እዛ ስፈር ምን ታደረጋልሽም አላቃት ልጅ ደውላ እዛ ስፈር አትምጪ፣ እዛ ስፈር መተሽ የሚያስለኩሱሽ ሻማ፣ የቤተክርስቲያን ወይ ለንትን ሻማ አይደለም የሚያስለኩሱሽ፣ ለመጥፎ ነገር ነው እና ሌላ ሰፈር ፀጉር ቤት የለም ወይ? እዛ ሰፈር ለፀጉር ቤት ብቻ የሚሄደው አስብ። እንደዛ ስትለኝ የምሄድበትን ቦታ ስለማውቀው እኔ ደውዬ ያንቺ እንደዚህ ማድረግ እኔ ምንም አያደርገኝም፣ እኔ ግን የቅዱስ ገብርኤል ልጅ ነኝ ብዬ ስናገራት ነው ከግንባሬ ላይ የሆነ ነገር ለቆኝ ሄደው እንጂ ምናልባት ዛሬ ላይ ትንቲ ፋይ ላይ እኔ እብድ ሴት ነበር የምባለው። እውነቱን ስነግርሽ ማለት ለምን ጭንቅላቴ ላይ የዛሬ ዓመት እኔ እንጃ፣ እግዚአብሔር ረድቶኝ ቅዱስ ገብርኤል እንደው አባቴ ጠባቂ ስለሆነ እንጂ አይምሮዬ ላይ የሆነ የሚሄድብኝ ነገር ነበረ። ጭንቅላቴ ላይ በቃ ማሰብ፣ ገባሽ? ሊያውም እኔ ምን ያክል እግዚአብሔርን በጣም ተጣብቅ ያለሁ ብዬ የማስብ ሰው ነኝ እኔ በመሰረቱ ማለት ነው። ገባሽ? በብዙ ነገር ግን እንደዛም ሆኖ ሰይጣን ይፈትንሻል እና የታመምሽውን እንኳን እንድታቂ አያደርግሽ መንፈስ ማለት ነው። እና አሁን ሰሪና ላይ የሚታየው ነገር፣ ይሄም ልጅ የሚናገረው ነገር እያላት ያለው ነገር ጤነኛ አደለችም፣ ንግግሯን ቼክ አርጉ ሲል ሁሉም ሰው ከታችም እያየው ነበር። ጤነኛ አይደለሽም ወደሚለው ነው የሚሄደው፣ ማለት ነው ገባሽ። ይሄ እና ስለ ዘብር ገብርኤል ደግሞ ኤደን ስትናገር ሰምቻታለሁ። ዘብር ገብርኤል በመሰረቱ እሱን ይዘሽው አትሄጂም፣ የትኬት ማንም አያወጣም፣ ገባሽ። ዘብር ገብርኤል እራሱ ታማሚው ሰው ይሄድና እኔ ተበድያለሁ፣ አባቶች ጸሎት አድርጉልኝ ብሎ ጣፍ ይሰጣል፣ ገባሽ። ከዛ አባቶች ጸሎት ያደርጉልሽ እና ሰውዬውን እራሳቸው አባቶች ናቸው በራእይ ታይቷቸው ስሙን ጽፈው በዚህ በዚህ ቀና ተብሎ ነው ወረቀት ደብዳቤ የሚሰጠው። ያንን ወረቀት ይዛ ሄዳ ይች ሴትዮ መስጠት ነው የሚጠበቅባት ለማ በዳይ ነው ለተባለው ሰውዬ። ያ ሰውዬ በተባለው ቀን መቅረብ አለመቅረብ የእሱ ፋንታ ነው። ከቀረበ ምህረት ይደረግለታል። ለምን? እግዚአብሔር መሀሪ ስለሆነ። ካልቀረበ ደግሞ በሱ ላይ እግዚአብሔር ነው የሚወስነው። እኛ ሰዎች አይደለንም። አባቶች አይደሉም። ገባሽ አደለ? ስለዚህ ዘብር ገብሬ ትልቅ መልስ ይሰጣቸዋል። እዚህ ጋር እመን ለምትይው ነገር ብትሰይፍ አያምንልሽም ማንም ሰው እኔ ብሄድ ጠንቋይ ቤት አላምንልሽም። ገባሽ አይደለም? ለምን ይሄ በስውር የሚደረግ ነገር ነው። ሰይጣን ስትጎትች በስውር እንጂ በፊት ለፊት በፊት ለፊትማ ከሆነማ ሰው ይዝሻል፣ ሰው ያስቆምሻል፣ ወንጀልም ነው በፊት ለፊት ከተገኘሽ። ግን በስውር ነው ስልብና ብትሄ መተት የሚያደርጉ ሰዎች። በአጠቃላይ ግን ገብርኤል ከሄዱ መፍትሄ ያገኛሉ። ገባሽ አይደለ? እና ልጅቷን ፕሊስ ከቻልክ ማለት ነው ወንድሜ፣ ጤነኛ ነች አትበላት። ፍጹም ጤነኛ ነች። ቅድስ ገብርኤል ደግሞ ቃል ገባለው፣ ጤነኛ ያረጋታል። ለምን ቅድስ ገብርኤልን የምታምን ሴት ላት ኪዳ ንብረትን አርሴማ ገባ የምታምን ሴት ናት፣ እና ጤነኛ ያደርጓታል። እነሱ እነሱ ጤነኛ እንዲያደርጓት ደግሞ የሃይማኖት አባቶችን እኛ ምን ጸልይላታለን። ጤነኛ ነሽ አይደለችም አይባል። ሌላው ደግሞ አቡዬ፣ ሶስተኛው እና ዋናው ነገር በፊት ላይ ልብስ ተቆርጦ ወይንም ከአካልሽ ላይ ወይ ከፀጉርሽ ላይ የሆነ ነገር ተወስዶ ነበር የሚደረገው ማለት ነው። ገባሽ ይህን የደረሰበት ብቻ ነው የሚያውቀው። አሁን ላይ በፎቶሽ ስልክ ተደውሎልሽ ሀሎ ባልሹ በድምፅሽ ይደረግብሻል። ገባሽ አይደለ ማለት ቴክኖሎጂው በተራቀቀው ቁጥር ሰይጣንም እራሱን እያራቀቀ ነው የመጣው። ሰይጣንን የምታምኑ ሰዎች ግን እውነት ይሄ ቁጡ መላክ መዓት ያውርድባችሁ። ሌላ ምንም ማለት ነው። ምክንያቱም ሰው ሀገር ላይ እዚህ ዱባይ ላይ የምንመጣው እኛ ሰርተን ልንበላ እንጂ እርስት ልንወርሰው ወይም ደግሞ ሼክን ልንወርሰው አይደለም። ገባ ሁላችንም አንድ ባንድ ሰርተን ልንለወጥ ነው የመጣ ነው ከትንሽ እስከ ትልቅ ማለት ነው። ገባ የትኛውም እርስታችን አይደለም። ገንዘብ ነው እንደዚህ የሚያደርገን ማለት ነው። ገንዘብ ደግሞ ኃላፊ ነው፣ አብሮን አይቀበርም ግን በሰው ላይ እንደዚህ የምታደርጉ ሰዎች እግዚአብሔር ይፈርድባቸዋል እና ሐውዬ ልነግርሽ እኔ የገባሁት ምንድን ነው? ወይም የሴቷን ስራ በጣም አማትብ ገባ? አማትብ በቅዱስ መስቀሉ አማትብ ትቶህ እንዲሮጥ ማለት ነው። በጣም ተናድሃል። እኔ ሳውራ ምናምን፣ ምክንያቱም ፈርተሃል መሰለኝ። ገብርኤልን ሳነሳው ፈራ። ምክንያቱም ገብርኤል ደግሞ ታውቃለህ በጣም ቁጡ መልአክ ነው ከነዛሬ ጀምሮ ሊያሳይ ይችላል። እኔ ደግሞ የተናገርኩት በረዋን ላይ ሰርቷል የገብርኤል ታብር ማለት ነው። ስለዚህ ኢትስ ኦኬ ችግር የለውም። ባንደም ላይ ይሰራል። እሺ ወንድሜ፣ እንደዛ ከሆነ አናግሬ እስኪ ድምፁን ያስተካክልና ተነጋገሩ። እስኪ አንችላሽ ወንድም ድምፅን ከፍ አርገው እስኪ ሚውት ለክ ሚውት ለክ ሚውት አናግረው

እግዚአብሔር አለ። እሺ፣ ሁላችሁም አይዟችሁ። እግዚአብሔር አለ። ፈጣሪ አለ ማለት የፈጠረን አምላክ አይተውንም። እሺ፣ ጤነኛ አይደለች ምናምን ቢሉ እሺ፣ ትስ ኦኬ፣ ችግር የለውም። እኛና ምን አለን ጤነኛ እንደሆን እሺ፣ እሺ የእኔ ማራ ይዞ ሺ የእኔ ቆንጆ

አንቺ በአላ እኔ እኮ ስላልኩ ነው፣ እኔ ያልኩትን እኮ ነው የምትደግምልኝ። በፈጣሪያችሁ የምታምኑ ከሆነ እንዳትፈሩ። አይ እኔ ማለት ቲክታክ ላይ የማይመጣ ነገር የለም። እስኪ ስትሩ እያየ ነው ነው። ለማንኛውም ልጁን አስገቡትና እናዳምጠው ወይ አሻንጉሊት አደረጋቸው። እኛ የራሱ እየፈዘ ኮሜንታተሮቹ ሁላ ፈዘዋል። ኮሜንቱ አልተረጋጋባቸው። እዚህ ቤት ሀብዬ አንድ ነገር ብቻ ተናግሬ ልውረድ ማለት ነው። ሰቢና መሆነ ሄደን ዱባይ ላይ ከሆነ የሚኖሩት ማለት ማንም ሰው ተች እንዳያደርጋቸው እንዳይነካቸው ብቻ ነው መጠበቅ ያለባቸው። እዚህ ፊት ለፊት ስለወጡ ለምን ሚዲያ ላይ ስለወጡ እንጂ በተረፈ የመንፈሱን ነገር ወይም እነሱ ጫማቸው ከተነካኩ ለህዝቡ ማረጋገጫ እየተሰጠ ወይንም ያደረጉ ነው አዎ እያሉ ነው፣ እኛ ነን እያሉ ነው። በሴጣን ያደረጉት ነገር ግን ታውቃሽ እግዚአብሔር ያወጣቸዋል። አባቱ በሁለት ስልክ ጎን የገባ ሰው አለ። አንዱን ስልክ ወይ ሄደናት ከጎና ሌላ ሰው እያለ ነው ሄደን ዬ ከጎንሽ ያለው ሰው በብሉቱ ይጠቀም በሄድፎን። እሺ አንቺ ሚሁት ስታበል እያስተጋባብ እስቲ አሁን አሁን እስኪ አባት ያልተስተካከለ ነገር አለ። ሰኔ ከገባች በኋላ ነው እንደዚህ የሆነው። ቪዲዮ አልበራም። ቪዲዮውን አውራ። አባት በስመ አብ ላለማለት ነው እኮ ምን አልሽ? በስመ አብ ላለማለት የቅድስት ገብርኤልን ስም ላለመጥራት ነው። እመኑ ነው።